ሰላም፣ ጤና ይስጥልኝ ውድ የተከበራችሁ ቻናል የተከታታይ ሰላማችሁ ይብዛልኝ በያላችሁበት የኔ ውድ እንቁ ቤተሰቦች ማለት ነው። ይህንን ቪዲዮ ላይክ ሼር አድርጉልኝ። በጣም አስደሳች ነገር እና አስደሳች ያልሆነ ነገር ነይላችሁ የመጣሁት በመጀመሪያ ስለ አስደሳችሁ ነገር ልንገራችሁ። እንግዲህ ብሩክ የሀይምዬ ልደቷ ቀን ደርሷል። ያው ለልደቷ ከቡራ ጋር አብረው እንደሚመጡ እንደሚታረ በጣም ሰሚች አሁን ደስ አለኝ። ለምን አልነግራችሁም ብዬ ማለት ነው እግዚአብሔርን እና በጣም ነው ደስ ያለኝ ከሚባለው በላይ፣ በቃ መሆንም ያለበት ነገር ነው። የኔዋ ልዕልት ከቡራዬ ጋር ደምቃ ትመጣለች። ያኔ ባልቴቶቹ ሶፍት አዘጋጁ። ነጠላ አዘቅዝቃችሁ እስክስታ ተወርጃለሽ። ነጠላሽን አዘቅዝቀች ለእሶ እስክርስታ ተወርጃለሽ። ቡራዬና ልዕልቷ አብሮ ሲመጡ ማለት ነው ፍቅር በፍቅር ሆነውልን አብሮ ሲመጡ ከዛ ማለት ነው። እስከዛ ሶፍትሽን አዘጋጅ፣ ችግር የለውም እኛ ጨርቅም ቢሆን ቀደን እንሰጣችኋለን፣ በዛት ትናፈጣላችሁ። እና ይሄ ከዚህም በላይ ምንም አስደሳች ነገር የለም። አንድ ደግሞ ሰላም ለምትባል ልጅ አድርሱልኝ። ለዚህ ለዝተት ዝተት አንቺን ማስጠሪ ሁል ጊዜ ማለት ነው ከሀይሚ አናት ላይ የማትወርጂ የራስሽን ህይወት የማትኖሪ ዝተት አንቺ፣ ሀይሚን የመናገርም ሆነ የመሳደ ሞራን የለሽም። ቀፋፊ አንቺ ነሽ። ከሀይሚን ከማን ነው ከፋሲል ጋር የምጠረጥሪያት? ምን ብላ እንደዋራ ልንገራችሁ። በመድሃኔ ዓለም ቦይስ አለኝ ደርሶኛል። የዋራችሁ ነገር ቆሻሻ ስለሆነ እኔ እዚህ ጋር አምጥቼ መጫን አልፈለግኩኝም። ከፈለጋችሁ እኔ በትክታክ ሸራ አረግላችኋለሁ፣ ላዳምጥ የምትሉ ማለት ነው። እኔ አሁን የላተላከልኝ ቦይስ ሪከርድ ተደርጎ ትክታክ ላይብ ላይ ተዘዝፋ ነው። እንደዛ አድርጋ ጀጅ ያደረገችሁ ሀይሚ ማለት ነው። እበት አንቺ በሳምንት ወይም በአስራ አምስት ቀን ሸዋር የማትገቢ ሴትዮ ትክታክ ላይ ተዘፍዝፈሽ ሀይሚን የምትሳደቢ ዝፍዝፍ፣ ከዛሬ ጀምሮ ከሀይሚ አናት ላይ ተወርጃለሽ። አናትሽ ለሁለት ይፍረስና ማለት ነው እንዴ! ምን እንዳለች ልንገራችሁ ውዶች። እግዚአብሔርን ሀይሚ የወፈረችው ከፋሲል ጋር ከሆነ ጊዜ ወዴ ነው። ያኔ ከፋሲል ጋር ምናምን ነገር ምናምን ምናምን ብቻ የሆነ ቆሻሻ ነገር ነው ያወራችሁ። ክርስቶስን ነው ምላችሁ ዝተት የእኛ ልጅ በእንደዚያ አይነት ነገር አትጠረጠርም። ከዚያ ምን አሉ መሰላችሁ ደግሞ እንደገና መልሰው ቡቡዬን ቡቡነትን የምንድረው ለልጅ አገረድ ነው። እሷ በቃ አብቅቶባታል ምናምን እያሉ ያሟት ቦይስሪክር ተደርጎ አሁን ተላከልኝ። እኔ ማለት ነው ሀይሚ ለእኔ ሰባራ ጎኔ ነች። በእሷ አትምጡ። እንደው እኛን ስደቡን ከቻላችሁ፣ ከእሷ አናት ላይ ውረዱ። አናታችሁ ይፍለስና እኔ እንደዚህ መጥቼ ስሳደብ ቃል ለምን ትሳደብ ያለች ምናምን። እኔ ፈልግ ኮ አደለም ቤተሰብ ፈልግ አደለም፣ ግን ልጅቷን እንዴት እንደሚያደርጓት እዩ፣ እዩ። ምድረ ባልቴት ስራ የላችሁም እንዴ? ስራ የለም ወይ? ስድብ ነው ስራችሁ። ስራ ፈልጉ፣ ስራስሩ፣ ስሩ። ልጅቷን ለቀቅ አድርጓል። ልጅቷ የስራ ሰው ናት። ምን ታደርጋችሁ? ምን ትሁንላችሁ እንዴ? ምን አይነት መጨመላለቅ ነው? የራስሽን ጭምልቅልቅ ነገር እዚህ ለእሷ ታስቢያለሽ እንዴ? ራስሽ አንቺ በብልግና እንደዚህ ስድ ሆነሽ ካደግሽ ሌላውንም ስድ አድርገሽ በአንቺ ጭንቅላት ውስጥ ማሰብ የለብሽም። ገብቶሻል? እና ተከበሪ ተከበሪ። አልከበርም ብለሻል። ከዚህም በፊት ያልሻትን ነገር እንዳትረሽ ብለሻል። ከዚህ በፊት ሃይሜር ጉዝናት ብለሽ አውርተሻል። እሱም ቦይስሽ አለ ቀዳዳ አፍሽን ስትቀደጅ አፍሽን በደንብ ያዝ አድርጊው። ምላውራ ምንድን ነው እያወራ ያለሁትኝ ስም እያጠፋው ነው ወይስ ምንድን ነው የሚለውንም ቆም እያልሽ እያዳመጥሽ ተናገሪ። ገና እዛ ጋ የሚያዳምጠኝ በግ አለ ብለሽ ከሆነ ተሳሰሻል። አውቀው ነው እያዳመጡሽ፣ አይደለም ሙድ እያዙብሽ ነው። ቀፋፊ። በሴት ልጅ ላይ እንደዛ አፍሽን አትክፈች። ሳይት ልጅ ነች፣ እህትሽ ነች፣ ጠንካራ ሴት ናት። ሀይሚ ለምን በዝህን ያክል ብሩኬን አፍቅረሹ ከሆነ ዛ ለራስሽ አድርጊው፣ ከቻልሹ ማድረጉን ከቻልሹ አቅሙ ካለሽ ውሳጂው፣ ነገር ግን ሀይሚን በዝ ልክ መሳደብ አትችም። ሀይሚን በዝ ልክ ማውረድ አትችም። ትብትብ አማረኛ ተማሪ እዛ ተቁጭ ብለሽ ገስት እያልሽ የሰው ስም ለማበላሸት ከምትግማሚ አማርኛ ፊደል ሃሁ ተማሪ እከክ፣ ሁሌ እከክሽን ሃይሚ ላይ እንዳራገፍሽ። እንዳንቺ አይነትና መሰሎችሽ በጣም አፈላችሁ፣ የምር ፈላባችሁ። ኧረ በግብር ኤል ምን አይነት ምን አይነት ፍጡር ናችሁ? እንዲ ምን አይነት ፍጡር ናችሁ? ሃይሚ ወረደች? ሃይሚ ራሷን አዋረደች? ሃይሚ የስራ ሰው ናት። ያዋረድሽ ራስሽን አንቺ ነሽ፣ እከክ ለማንኛውም ውዶች ላይክ ሼር አርጎ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ።